የመምህራን መድረክ ከታች ከትምህርት ቤት ጀምሮ እስከ ፌዴራል ትምህርት ሚኒስትር ድረስ ለመካሄድ ተሞክሯል። እንግዲህ የመድረኩ ዋና ዓላማ መምህራን ያው እንደሚታወቀው ትውልድ በመምህር ነው የሚቀረጸው፣ ሀገር የሚበለጽገው ደግሞ በትምህርት ነው እና ሀገር የማበልፀግ ኃላፊነታቸው ከፍተኛ ከመሆኑ ጋር ተያይዞ የአጠቃላይ የለውጡ ሂደት ምን ይመስላል? ለውጡ ከመጣ በኋላ በሁሉም መስክ በፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ እና ሌሎች ዘርፎች ምን ለውጦች መጡ? ምን ተግዳሮቶች ገጠሙ? እነዚህን ተግዳሮቶች በምን አግባብ ሂደን እየፈተናቸው ነው የሚለውን መምህራን ግልጽ ሆነው በእውቀት ላይ ተመርተው ሀገራዊ ነባራዊ ሁኔታውን ተገንዝበው በየትኛውም አይነት ማደናገሪያ እንዳይደናገሩ ለማድረግና ለሀገር ግንባታ የበኩላቸውን አስተዋጽኦ እንዲያደርጉ ለማድረግ ነው። ሁለተኛው በትምህርት ዘርፉ በተለይ በማህበራዊ ትምህርት ዘርፉ ከለውጡ በኋላ ምን ለውጦች መጡ የተቀመጡ እቅዶች ምንድን ናቸው? እቅዶችን ተግባራዊ ለማድረግ ምን እየተሰራ ነው ያለው? አሁን ምን ለውጦችስ እየመጡ ነው? እነዚህ ለውጦችስ ምን ተግዳሮት ገጥሟቸዋል? እነዚህ ተግዳሮቶችንስ ለመፍታት ከመምህራን ምን ይጠበቃል? እና ትምህርት ቤት አመራሮች ምን ይጠበቃል? ከመንግስት ምን ይጠበቃል? ከአጠቃላይ ከህዝቡ ምን ይጠበቃል የሚለውን በአግባቡ እንዲገነዘቡ ለማድረግ እና አሉ የሚሏቸውን ችግሮችም አንስተው በችግሮቹ ላይ ከትምህርት ባለድርሻ አካላት ጋር ሆነው በጋራ እንዲፈቱ ለማድረግ የሚያስችል ውይይት ነው የተደረገው። በተለይ አዲሱ የትምህርትና ስልጠና ፖሊሲ ከተቀረጸ በኋላ እንግዲህ ለውጡ ሲመጣ አዲስ ፍኖተ ካርታ በትምህርት መዋቅሩ ተቀርጿል። ከዚያ በኋላ አዲሱ የስርዓተ ትምህርት ቀረጻ ስራ ተካሂዶ ከሞላ ጎደል ወደ ተግባር ተገብቷል ማለት ነው። እዚህ አካባቢ ላይ በአተገባበሩ ሂደት ላይ ምን ችግሮች ይገጥመዋል? እነዚህ ችግሮች በቀጣይ እንዴት ነው ሊፈቱ የሚችሉት? የሚለውንም በውይይታቸው በስፋት ያዩበት ሁኔታ ነው ያለው አጠቃላይ የሀገሪቱ የኢኮኖሚያዊ ሁኔታ፣ ማህበራዊ ሁኔታ፣ ፖለቲካዊ ሁኔታ ምን ይመስላል ከዲፕሎማሲ እንቅስቃሴያችን ጋር ተያይዞ ከውጭ ጉዳይ ፖሊሲያችን ጋር ተያይዞ ምንድን ነው ያለው ከለውጥ በኋላ የሚለውን በደንብ እንዲያውቁና እንዲገነዘቡ ለማድረግ ተሞክሯል። ከዛም አልፎ መምህራን በሀገር ግንባታ ሚና ምንድን ነው ያላቸው አስተዋጽኦ፣ ምን ይጠበቅባቸዋል የሚለውንም በደንብ ተገንዝበው አሉ የሚሏቸውን እንከኖች እና ተግዳሮቶች በየደረጃው እያነሱ ግብአት በቀጣይ ለምናካሄደው የሀገር ግንባታ ሂደት ትልቅ ግብአት የሰጡበት እና በሚሰሩ ስራዎችም ላይ የራሳቸውን አሻራ እንዲያሳርፉ ኮሚትመንት የወሰዱበት እና ትልቅ ስንቅ የሰነቁበት መድረክ ነበር ብሎ መውሰድ ይቻላል። ከዚህ አኳያ መድረኩ ዓላማውን ያሳካ በዚህ ዘርፍ ዓላማውን ያሳካ መድረክ ነበር ብሎ መውሰድ ይችላል። እንደሚታወቀው በክልላችን በተፈጠረው የጸጥታ ችግር ዋነኛ ተጠቂ የሆኑት የትምህርት ቤት አመራሮችና መምህራን ናቸው በክልላችን ደረጃ ነገር ግን በዚህ ውይይት ላይ መምህሩ ይሄ ጉዳይ መቆም እንዳለበት፣ ለምንድነው መምህሩ አደጋ የሚከሰትበት? ለምንድነው ትምህርት የሚቆመው ለምንድነው ህፃናት ከትምህርት ቤት እንዲቀሩ የሚደረገው? ለምን እኛ ስንገደላለን? ይሄ መቆም መቻል አለበት ብሎ በደንብ የተወያዩበትና አቋም የወሰዱበት ነበር መውሰድ ይቻላል። መድረኩም እንዳይሳካ ብዙ ኃይሎች ብዙ ጥረት ያደረጉ ቢሆንም ያለምንም መደናቀፍ በሁሉም አካባቢዎች መድረኮቹ የተካሄዱበትና ከሞላ ጎደል አብዛኛው መምህር እና የትምህርት ቤት አመራር ተሳታፊ የሆነበት መድረክ ነበር ብሎም ይችላል። ከ161 ሺህ በላይ መምህራን እና የትምህርት ቤት አመራሮች ከትምህርት ቤት እስከ ወረዳ ድረስ መድረክ ያካሄዱበት ሁኔታ ነበር ብሎ መውሰድ ይቻላል። ይሄ በጣም ስኬታማና በጣም የሚያምር መምህሩ ወኔ የሰነቀበት ተጨባጭ ችግሮችን ያለምንም ፍርሃት ያነሳበት ለችግሮቹ መፍትሄ ናቸው ብሎ መፍትሄዎችንም ያለምንም ፍርሃት የጠቆመበት የራሱንም ተግባር የራሱንም ኃላፊነት ለመውሰድ ዝግጅት ያደረገበት እና በዚህ ዘርፍ ትልቅ ስራ እንሰራለን ብሎ ወኔ የሰነቀበት መድረክ ነበር ብሎ መውሰድ ይቻላል። በተለይ ደግሞ በዚህ አመት የገጠመን የትምህርት ስብራት ጉዳይ በእውቀት ላይ ተገንዝቦ ችግሩ ምን እንደሆነ በደንብ አውቀው በቀጣይ ይሄ ስብራት እንዳይደግም በራሱ መምህሩ ምን ማድረግ እንዳለበት ኃላፊነት የወሰደበት እና ችግሩ የጋራ መሆኑን፣ የክልሉ ችግር መሆኑን፣ የህዝብ ችግር መሆኑን በደንብ የተገነዘበበት ነበር ብሎ መውሰድ ይቻላል እና ወደ ውጭ ከማንሳት ይልቅ ወደ ውስጥ ወስዶ የራሱንም ትግል ለማድረግ ኃላፊነት የወሰደበት ነበር ብሎ መውሰድ ይቻላልና ከሁሉም ካደረግናቸው መድረኮች ሁሉ ትልቁ መድረክ እና በጣም ስኬታማ የነበረው መድረክ ይሄ ነበር ብሎ መውሰድ ይቻላል። ከወረዳም የተውጣጡ ወደ 6715 የሚሆኑ መምህራን በሁሉም ዞኖቻችንና ከተማ አስተዳደሮቻችን በዞን ደረጃ አጠቃላይ መድረክ ማካሄድ ችለዋል። በዚህ መድረክ ላይ በጣም ሰፊ ስራ የተሰራበት በየዞኖቹ የተሰሩ ልማቶችን የጎበኙበት የተሰሩ የልማትና የመልካም አስተዳደር ስራዎችን መስክ ድረስ ሄደው የጎበኙበት ያዩበት ፋብሪካዎችን ትምህርት ቤቶ የተገ የተገነቡ ያሉ የመሰረተ ልማቶችን መስክ ጉብኝት ያደረጉበትና በዚህ ችግርም ውስጥ ሆኖ ክልሉ ምን እየሰራ እንደሆነ በደንብ የተገነዘቡበት ነበር ብሎ መውሰድ ይቻላል። እና ትልቅ አድናቆት የሰጡበት መድረክ ነበር ብሎ መውሰድ ይቻላል። በዞን ደረጃ የተካሄደው መድረክ እንደተጠናቀቀም ክልላዊ የማጠቃለያ መድረክ በክቡር ርዕሰ መስተዳድር የሚመራ መድረክ ተካሂዷል። በዚህም ከ330 በላይ መምህራን የተሳተፉበት መድረክ ነበር። በዚህ በክልላዊ መድረኩም ላይ በክልሉ ላይ በነበረው መድረክ እጅግ በጣም የሚያስደምም እና የሚያነሷቸው ሀሳቦች ለሀገር ግንባታ ሂደት በጣም ወሳኝ የሆኑ ቀና የሆኑ መፍትሄ በእውቀት ላይ ተመስርተው መፍትሄ የጠቆሙበት እና መንግሥት በቀጣይ ምን መስራት እንዳለበት አሳይመንት የሰጡበት እና ችግሮቹንም በእውቀት ላይ ተመስርተው የተገነዘቡበት እና ለችግሮቹ መፍቻ መንገዶች ናቸው ያሏቸውንም በአግባቡ የጠቆሙበት ሁኔታ ነበር ብሎ መውሰድ ይቻላል። ከዚም አለፍ ብለው በየደረጃው የገጠሟቸው ያሉ የመልካም አስተዳደር ችግሮችን ሊፈቱላቸው የሚገቡ ዋና ዋና ችግሮችን በተለይ ከጥቅማ ጥቅም አኳያ መምህሩ ከደሞዙ ከሚያገኛት ደሞዙ ሌላ የሚያገኘው ምንም ጥቅም እንደሌለ ይታወቃል። ከዚህ አኳያ መሟላት ያለባቸው የጥቅማ ጥቅም ጥያቄዎችን አንስተዋል። ሌሎች አካዳሚክ የሆኑ ጥያቄዎችን አንስተዋል። የአቅም ግንባታ አቅማችንን መገንባት አለበት ብለው ጥያቄዎችን አንስተዋል። መምህሩ እየተማረ ነው ማስተማር ያለበት። ስለዚህ አቅማችንን ሊገነባልን እና አቅማችንን ማሳደግ መቻል አለብን ብለው አንስተዋል። የረጅም እና የአጭር ጊዜ ስልጠናዎች እንዲሰጧቸውም ጥያቄዎችን ለመንግስት አቅርበዋል። ከዛ ውጭ እንደ ማንኛውም መንግስት ሰራተኛ ከኑሮ ውድነቱ ጋር ተያይዞም ከደሞዝ እና መሰል ጥያቄዎችንም እያነሱበት ሁኔታ ነው ያለው። በየደረጃው ከዝውውር፣ ከምደባ እና ከሌሎች ጥቅማጥቅሞችም ጋር አሉ የሚሏቸውን ችግሮች አንስተው ውይይት እንድናደርግበት እያነሱበት ሁኔታ ነው ያለው። ከመምህራን የቤት ቦታ እና ቤት መስሪያ ቦታ እንዲሰጣቸውም ከአሁን በፊትም የተሰጣቸው እና መንግስት ቃል ግብታ ያልፈጸመላቸውን እንዲፈጸምላቸው ጥያቄውን በተደራጀ መንገድ ያቀረቡበት ሁኔታ ነው ያለው። በሌላ በኩል አዲሱ ስርዓተ ትምህርት ወደ ተግባር ሲገባ አሉ የሚሏቸውን ችግሮች አሁን በተለይ ከመምህራን ጥራት ጋር ተያይዞ በሁሉም የስራና ተግባር ትምህርቶች በቂ መምህር ሊመደብላቸው ይገባል፣ መምህራን በዘርፉ ሊሰለጡ ይገባል እና ይዘቶቹ በአግባቡ ሊሸፈኑ ይገባል። ስርዓተ ትምህርት ውቁም በአግባቡ ሊሰጥ ይገባል እና ሰፋ ባለመንገድ ልናውቀው ይገባል ብለው እና ሌሎች መሟላት ያለባቸው ግብዓቶች፣ በተለይ የተግባር ትምህርትን ስንጀምር ሌሎች ግብዓቶች ያስፈልጋሉ። እነዚህ ግብዓቶች በትምህርት ቤቶች ሊሟሉ ይገባል ብለው በስፋት ያነሱበት እና ለመንግስትም ትልቅ አሳይመንት የሰጡበት ውይይት ነበር ብሎ መውሰድ ይችላል። በውይይቶችም ላይ በበቂ ሁኔታ መግባባት የተፈጠረበት፣ በክልሉ አቅም መፈታት የሚገባውን የክልሉ መንግስት በሚችለው መፍታት ያለበትን ሁሉ እንደሚፈታ የክልላችን ርዕሰ መስተዳድር ሀሳብ የሰጡበት ትምህርት ሚኒስትር የሚፈታቸውና በመንግስት ሊፈቱ የሚገቡትንም ልቅም ተደርጎ ለበላይ አካላት እንዲተላለፍ የተደረገበት ትምህርት ቢሮና የትምህርት ቢሮ መዋቅር እስከታች ድረስ ደግሞ መፍታት አለባቸው ተብሎ የተለዩ ጥያቄዎችንም ለይተን ለመፍታት ስራ እንደምንሰራ መግባባት የተደረሰበትና በጣም በሙሉ ድምፅ ውይይት አድርገን ያጠናቀቅንበት ነበር ብሎ መውሰድ ይቻላል። ከነዚህ መምህራን መካከልም በጣም የተሻሉ የሚባሉ ደግሞ ከ46 በላይ የሚሆኑ መምህራንና የትምህርት ቤት አመራሮች በፌዴራል ደረጃ በሚካሄደው መድረክ ላይ እንዲሳተፉ የማስተባበር ስራ ተሰርቷል። እዛም ከሄዱ በኋላ በሀገሪቱ እየተሰሩ ያሉ የልማቶችን በተለይ ከፌዴራል መንግስት እየሰራቸው ያሉ ስራዎችን የመስክ ጉብኝት ለማድረግ ሞክረዋል። የአዲስ አበባ ከተማ አስተዳደር የኮሪደር ልማቶችን ሙሉ ለማየት ሞክረዋል። የሳይንስ ሙዚየምን ለማየት ሞክረዋል። የብሔራዊ ቤተመንግስትን በደንብ ሊጎበኙ እንዲጎበኙ ተደርጓል። የጫካ ፕሮጀክትን እንዲጎበኙ ተደርጓል። ማየት የሚገባቸውን የልማት ስራዎች እንዲያዩ ተደርጓል። በጣም በሚገርም ሁኔታ አንዳንዶቹ ሀሳብን ሲሰጡ በዚህ ደረጃ እንዲህ እየተሰራ ነው ብለን አናምንም ነበር፣ በጣም እናመሰግናለን፣ ለካ መንግስት ልማት ላይ ነው፣ ችግርም በአንድ ጎን ቢገጥመው መንግስት ልማት እያለማ ነው የሚለውንም ግንዛቤ እንዲወስዱና አስተያየት እንዲሰጡ የተደረገበት ውይይት ነበር። ከትምህርት ሚኒስትር ጋር ውይይት አድርገዋል። ትምህርት ሚኒስትር መፍታት ያለበትን ጥያቄዎች ልቅም አድርገው ሰጥተዋል። ትምህርት ሚኒስትርም በየደረጃው ከመንግስት ጋር እየተመካከርኩ እፈታለሁ ብሎ ቃል የገባበት ከዛም አልፎ ከሀገሪቱ ጠቅላይ ሚኒስትር ጋር ውይይት ያደረጉበትና በሀገር ደረጃ ሊፈቱ የሚገቡ ጥያቄዎች፣ አገር ልሰራቸው የሚገቡ ስራዎችን፣ መምህሩ ማድረግ ያለበትን ነገር በጋራ ውይይት ተደርጎ መግባባት የተደረሰበት ሂደት ነበር። እና በአጠቃላይ እንደ አማራ ክልል የመምህራን መድረክ ከቀበሌ ከትምህርት ቤት እስከ ፌዴራል ድረስ የተካሄደ መድረክ እጅግ በጣም ስኬታማ እና ያለምንም እንከን የተካሄደ ውጤታማ መድረክ ነበር ብሎ መውሰድ ይቻላል። እንደውም አዳዲስ ነገሮች የተገኙበት እና ልምድም የተወሰደበት መምህሩን በቀጣይ ተደጋጋሚ ውይይት ማድረግ እንዳለብን እየወሰድንበት እና መምህሩን መቅረብ እንዳለብን እያገኘ ማወያየት እንዳለብን ከጎኑ ሁነን መደገፍ እየደገፍ ነው ቢሆንም አይዞህ ማለት እንዳለብን በአግባቡ የተረዳንበት እና መምህራንን አቅም መገንባት ለአጠቃላይ ትምህርት ጥራት መምጣት ወሳኝ መሆኑን በአግባቡ የተረዳንበት በየደረጃ ያለ የመንግስት መዋቅር ደግሞ የመምህራንን ጥያቄ ቀረብ ብሎ እንዲፈታ አቅም ያገኘበት ለምሳሌ በዞን ደረጃ የተካሄዱ በወረዳ ደረጃ የተካሄዱ መድረኮችን የወረዳ አስተዳዳሪዎች የዞን አስተዳዳሪዎችና ከንቲባዎች ስለሆኑ የመሩት የመምህራን ጥያቄ ፌስ ቱ ፌስ ያገኙበት እና ያወቁበት እና ነገ በእቅዳቸው አካተው ችግሮቻቸውን እንዲፈቱ ምቹ ሁኔታ የፈጠረበት ነበር ብሎ መውሰድ ይቻላል። ስለዚህ በቀጣይም በፕሮግራም እያወጣን መምህራንን ማግኘትና ማወያየት እንዳለብን በጋራ የተስማማንበት መድረክ ነበር። እዚህ መድረክ ላይ በመምህራን ኮሌጅ መምህራንም እና አሰልጣኞችም እንዲሳተፉ ተደርጓል። ወደ 970 የሚሆኑ የመምህራን ትምህርት ኮሌጅ ሰራተኞች በዚሁ መድረክ ላይ እንዲሳተፉ የተደረገበት ሁኔታ ነበር ብሎ መውሰድ ይችላል እና በጥቅሉ ኦልሞስት 90 ፐርሰንት በላይ መምህራን ተገኝተው የዚህ መድረክ ተሳታፊ የሆኑበት ሁኔታ ነው ያለው። እንግዲህ በዚህ ችግር ውስጥም ሆነን ይህን መድረክ በአግባቡ ያሳልካንበት ነበር ብሎ መውሰድ ይቻላል ማለት ነው። ከመድረኩም በኋላ በየደረጃው እንግዲህ ከመድረኮቹ በኋላ እንደ ቢሮም እንደ ክልሉ መንግስትም ቁጭ ብለን መምህራን ያነሷቸውን ጥያቄዎች መፍታት አለብን በክልሉ ምንም እንኳ ችግር ውስጥ የከረመ ክልል ቢሆንም ባለን አቅም በተወሰነ መንገድ ጥያቄዎችን መፍታት አለብን በሚል የመጀመሪያው ጉዳይ ከመምህራን ከቦታ ካሳ ጋር ተያይዞ ያነሷቸው ጥያቄዎች አሉ። ክልሉ መንግስት ከዚህ በፊት ከ21 ሺህ በላይ የሚሆኑ መምህራን ካሳ ከፍሎ ተጠቃሚ ያደረገ ቢሆንም ከ580 ሚሊዮን ብር በላይ አውጥቶ ካሳ ከፍሏል፣ እስከ 2012 ባለው ጊዜ ውስጥ። ከዛ በኋላ በተለያዩ በአንድም በሌላ መንገድ ሳይሟላላቸው የቀሩ ካሳ ሳይከፈላቸው የቀሩ መምህራን አሁን ድረስ ጥያቄያቸውን በስፋት እያነሱ ነው ያሉት። ስለዚህ ጥያቄያቸውን ተግባራዊ መመለስ፣ ጥያቄያቸውን በተወሰነ መንገድ ደረጃ በደረጃ መመለስ አለብን በሚል በዚህ ዓመት የክልሉ መንግስት ከ318 ሚሊዮን ብር በላይ ለመምህራን የቦታ ካሳ እንዲመድብ ተደርጎ እስካሁን ባለው ደረጃ ወደ 283 ሚሊዮን ብር ለ9015 የሚሆኑ መምህራን ከ283 ሚሊዮን ብር በላይ ካሳ እየተከፈለ ያለበት ሁኔታ ነው ያለው አሁን። ይሄ ገንዘብ ወደ ወረዳ ወርዶ ወረዳ ገንዘብ ጽህፈት ቤት ለመምህራን በአካውንታቸው የሚመለከታቸው መምህራን በአካውንታቸው እንዲገባ እየተደረገ ነው ያለው እንግዲህ በዚህ ውስጥ ተጠቃሚ የሆኑት መምህራን በ2009 የወጣው የመምህራን የቦታ ካሳ የመምህራን የቤት ማግኛ ደንብ አለ 152/2009 ጸድቆ የነበረው የክልሉ መንግስት አጽድቆት የነበረው ደንብ አለ በዚህ ደንብ ከ ካይታ ከካይታ 17 2009 ጀምሮ እስከ ሁለት ሰኔ 30 እስከ 2012 ድረስ ባለው ጊዜ ውስጥ መምህራን ተደራጅተው ራሳቸውን ችለው ተደራጅተው እውቅና አግኝተው ቦታ ተመርተው ለቦታውን የሚያስፈልገውን ካሳ ከፍለው የጨረሱ መምህራን ቅድሚያ በደንቡ ውስጥ የነበሩትን መምህራን ቅድሚያ ሰጥቶ ይሄ ክፍያ እንዲከፈል ተደርጓል። ነገር ግን አሁንም ቢሆን ከደንቡ በፊት ተደራጅተው በደንቡ ውስጥ ቦታ ካሳ ያገኙና ና ከዛም በኋላ ያገኙ መምህራን ጥያቄ ያላቸው ይህን ጥያቄያቸውን ደግሞ በሂደት ክልሉ መንግስት እና የሚመለከታቸው የፍትህና ጸጥታ አካላት ጋር በጋራ አጣርተን ጥያቄው ተገቢ ሆኖ ከተገኘ ጥያቄያቸውን ለመመለስ ክልሉ መንግስት ዝግጁ መሆኑን እንትን ይላል። እንግዲህ ችግር ውስጥ ሆኖም ይሄን ችግር ይህን ጥያቄ እየፈታ ይሆናል በቀጣይ ደግሞ መምህራን ምን አይነት እንትን ያገኙ የሚለውንም በሂደት እየተጠና መፍትሄ የሚሰጥ ይሆናል ማለት ነው። አንዱ ጥያቄያቸው ይሄ ስለነበር ክልሉ መንግስት ሰፊ የሆነ የበጀት ኮንስትሬንት የበጀት የገቢ አሰባሰብ ችግር ባለበት ሁኔታ ይህን ያክል ሚሊዮን ብር ማውጣቱ ትልቅ ምስጋና የሚገባውን መምህራንም ምስጋና አቅርበዋል፣ በዚህ ጉዳይ ላይ ማለት ነው። እኛም እንደ ቢሮ ትልቅ ምስጋና አለን። ክብር ሰጥቷል ለመምህራን የሚል ጥያቄ ነው ያለን፣ ማነው አስተያየት ነው ያለን። ሁለተኛው አቅማችን ሊገነባልን ይገባል፣ የረጅም ጊዜ ስልጠና ቀርቷል። በተለይ በክረምት መምህራን ራሳችን አፕግሬድ የምናደርግበት ፕሮግራም ቀርቷል ብሎ እያነሱ ስለሆነ ይሄ ጉዳይ ትምህርት ሚኒስቴር የሚመልሰው ሆኖ በጥናት ላይ ተመስርቶ የሚመልሰው ሆኖ ግን የአጫጭር ጊዜ ስልጠና በአጫጭር ጊዜ ስልጠና መምህራን አቅም መገንባት አለብን ብለን አቅደን ከትምህርት ሚኒስተር ጋር በመነጋገር በዚህ ዓመት ባለፈው ዓመት የተጀመረ በሁሉም የሁለተኛ ደረጃ መምህራን ከአዲሱ የስርዓት ትምህርት ጋር በበቂ ሁኔታ ትውቅ እንዲያደርጉ የማድረግ በዩኒቨርስቲዎቻችን አጭር ጊዜ ስልጠና እንዲሰጣቸው የማድረግ ስራ ተጀምሯል። ነገር ግን ባለፈው ዓመት በእኛ ክልል ከ8 ሺህ በላይ ያላነሱ መምህራን ስልጠና አጠናቀዋል። በሚፈለገው ደረጃ የእኛ ክልል መምህራን ስልጠና ያገቡበት ነበር በመውሰድ አይቻልም። ይህን ችግር ለትምህርት ሚኒስትር ተደጋጋሚ አቅርበን በዚህ ዓመት ሁሉንም የሚመለከታቸውን የትምህርት ቤት አመራርና መምህራንን ወደ 27 ሺህ የሚሆኑ የሁለተኛ ደረጃ መምህራን 27 ሺህ 704 የሚሆኑ የሁለተኛ ደረጃ መምህራንና ትምህርት ቤት አመራሮች ስልጠና የፌዴራል ትምህርት ሚኒስቴር በዩኒቨርሲቲዎች እንዲያስገባልን ጠይቀን ስምምነት ላይ ደርሰናል። ዝርዝራቸውንም በዩኒቨርሲቲዎች ምደባ የመስጠት ስራ ተሰጥቷል። እንግዲህ ማትሪክ ወይም የሁለተኛ ደረጃ መልቀቂያ ፈተና ከተጠናቀቀ በኋላ ትምህርት ሚኒስቴር በሚያስቀምጠው ፕሮግራም መሰረት ስልጠናው የሚቀጥል ነው የሚሆነው። ማለት በዚህ ስልጠና ላይ መምህራን ሰፊ አቅም የሚያገኙበት የሚያጎለብቱበት እና አቅማቸውንም ምን ያክል እንደገነብም ደግሞ እየተመዘኑ የሚሄዱበት ሁኔታ ይፈጠራል ማለት ነው። ከዚሁ ጋር ተያይዞ ሌላው ጥያቄው የአንደኛ ደረጃ በተለይ ደግሞ በመካከለኛ ደረጃ የምናያቸው ሰባተኛ እና ስምንተኛ ክፍልም አዲሱ ስርዓተ ትምህርት የሙያና ተግባር ትምህርት ተግባራዊ እየተደረገ ነው ያለው። እነዚህ ትምህርት ቤት መምህራን ላይም የሰለጠኑ መምህራን ስለሌሉ እነሱንም እና የትምህርት ቤት አመራሮችንም አቅም መገንባት አለብን ይሄ የክልሉ ማንዴት ነው። ትምህርት ሚኒስቴር የሚፈጽመው ስላልሆነ የክልሉ ማንዴት ስለሆነ በዚህ አግባብ ችግራቸውን መፍታት አለብን ብለን አቅደን ለክልሉ ካቢኔ አቅርበን በተወሰነ መንገድ ይሁንታ አግኝተናል። እንግዲህ በጀቱ ሲፈቀድ ስልጠናውን የምናስኬድበት ሁኔታ ነው የሚኖረው ማለት ነው። የክልሉ መንግስት ጥያቄውን በአግባቡ ተቀብሎታል። እንግዲህ በዚህም ወደ 13534 የሚሆኑ መምህራንና የትምህርት ቤት አመራሮች በመካከል የመካከለኛ ደረጃው የመምህራንና ትምህርት ቤት አመራሮች ያ ማለት ሰባተኛና እስከ ስምንተኛ ክፍል ያሉ ይሄን የሚመሩ የትምህርት ቤት አመራሮች እና መምህራንን ለማሰልጠን የበጀትም የሞጁል ዝግጅትም እያደረግ ነው ያለው። ማሰልጠኛ ሞጁሎችም ኮሌጆቻችን አዘጋጅተው እየጨረሱ ነው ያሉ ሁለታዎች ደን ኦልሞስት አብዛኛው ማሰልጠኛ ሞጁል እየተጠናቀቀ ነው። ሁለተኛ ደረጃው ትምህርት ሚኒስቴር ስለሆነ የሚያዘጋጀው ማለት ነው። ከዚሁ ጋር ተያይዞ ትምህርት ሚኒስቴርም የእኛን ተነሳሽነት አይቶ የእኛን መነሳሳት አይቶ 1498 የሚሆኑ የአንደኛ ደረጃ የትምህርት ቤት አመራሮችን በዚህ አመት ስልጠና ሊያስገባልን በቅድ ይዞ ይሄን አሳውቆናል። እነዚህ ርዕሰ መምህራንና ሱፐርቫይዘሮች ሁለተኛ ደረጃ ትምህርት ቤት ተርሳምና ሱፐርቫይዘሮች በሚያካሄዱ ስልጠና ላይ ተሳትፎ ስልጠና እንዲወስዱ ትምህርት ሚኒስተር ይሁንታውን ገልጾልናል። ይሄ ተጨማሪ አቅም ሆኖናል ማለት ነው እንደ ትምህርት ቢሮ። ስለዚህ በዚህ ዓመት ከ41 ሺ በላይ መምህራንና ትምህርት ቤት አመራሮች ምናልባት የክልሉ መንግስት በሚያገኘው ሀብትና በትምህርት ሚኒስተር ጋር በመተባበር ስልጠና ለማስጀመር ዝግጅት እያደረግን ያለ ነው ማለት ነው።